የምናላችሁበት የምቹ ሚዲያ ተከታታዮቻችን እንደምትቆያችሁ ለት ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው የምትሰሙት ይሆናል። ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አስታውቃለች፣ ሌላኛው መረጃችን ነው። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተብሏል። ሙሉን ታደምጡታላችሁ። ለውናት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በደብረ ጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎችን ሲወስድም ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደር ይህ ሙከራ በክልሉ አለመረጋጋት በማትከን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረት እየተባባሰም ይገኛል። ባለፉት ቀናት በክልሉ ያሉ ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች አሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑም የተገለጸው ሁኔታም በፍልም ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ብግ ስጋት የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች ሊያቀሙ መሆናቸውም ነዋሪዎች ተገልጸዋል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል በአንደኛው የሚባሉትን ሶስት መኮንኖች ማገዱን ካስታወቀ በኋላም ውጥረቱ አይሏል። ትናንት ማክሰኞ ረፋር ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃውሞ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአድግራት ከንቲባ ጽህፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጭ መሆኑንም ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። ትላንት ወደ ያሰኙ የዞኑ ሰላምና ጸጥታ ጽህፈት ቤት ኃላፊ ለአራት ሰዓታት በዶክተር ደብረ ጽዮን የሚደገፉ የጸጥታ ኃይሎችን ታስረው ነበር። እዚህም የአዲግራትን ከንቲባ ጽህፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ ማስፍሯል። የአዲግራት ከተማ ከንቲባ ሆኖ በምክር ቤቱ የተሾመው ረዳይ ገብረ እግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽህፈት ቤቱን ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል ማለት ጽህፈት ቤቱን መልሰው መቆጣጠራቸውንም ነው የገለጹት። የትግራይ አመራሮች በወረዳና በዞን ደረጃ በሚደረጉ የሹምሽር ጉዳዮች ፖለቲካዊ ሰጣ ገባ ውስጥ መቆየታቸውም ይታወሳል። ይህ በክልሉ አመራሮች መካከል እየተካረረ የመጣ አለመግባባት ያስከተለው የጸጥታ ስጋት ደግሞ ከሁለት ዓመታት በፊት የነበረውን ሁኔታ እንደሚያባብስባቸውም ነዋሪዎች ይናገራሉ። በአሁኑ ወቅት በሁለት ቡድን ተከፋፍለው በክህደትና በመንግስት ግልበጣ የሚወናጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋት ወደ መፍጠር አለመግባባትም ተገብተዋል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት አንድ ሁለት ሺ አስራ ሰባት አመተ ምረት አለመረጋጋት ለመፍጠር እየተንቀሳቀሱ ነው ያሏቸውን ሶስት የትግራይ ኃይሎች አዛዦችንም አግደዋል። በደብረ ጽዮን የሚመራው የህወሓት ክንፍ ደግሞ አቶ ጌታቸው ረዳን የቀድሞ ፕሬዚዳንት እንደሆኑ በመግለጽ ይህ እግድ ህጋዊነት የሌለውና ተግባራዊ የማይሆን ነው በማለትም ውድቅ አድርጎታል። ተመሳሳይ የክልሉ የሰላምና የጸጥታ ቢሮ በፌስቡክ ገጹ ላይ ባወጣው መግለጫ እርምጃው የተቋሙን አሰራል ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለትም ቅቡል አይደለምም ብሏል። ይህ መግለጫ ኃላፊነት የጎደለው ነው ያለው የፕሬዚዳንቱ ጽሕፈት ቤት በበኩሉ መግለጫው የአጀንዳው መግለጫ ግልባጭ ነው። ይህም ሕጋዊ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም እንዳለበትም አዟል። ይህ ካልሆነ ግን ይህንን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነት የሚወስደው በቢሮ ስም መግለጫ ያወጣው ከፍተኛ የቢሮ አመራር ነው በማለትም አስጠንቅቋል። የክልሉ ህዝብ ከሁለት ዓመት በፊት የተካሄደው ደም አፋሳሽ ጦርነት ካስከተለው የገንዘብ፣ የስነ ልቦና፣ ሰብአዊ ቀውስ አላጋጠመም። ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹ ጦርነት እየተጓተቱ እንዳያስገባቸው እንደሚሰጉም ነው የገለጹት። በአዲግራት፣ በመቀለና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸውም ይናገራሉ። ይህ ስጋት ከክልሉ የሚመጡ ሰዎች ቁጥር እንዲጨምር ማድረጉንም ነው ያመላከተው። አብርሃም የተባለ የአዲግራት ከተማ ነዋሪ አርሚ፣ 15 ሚሊሻና ተፈናቃዩ የሚገኙባቸው አካላት የከንቲባውን ጽህፈት ቤት ተቆጣጥረዋልም ብሏል። በከተማው ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው፣ ሰኞ ጀምሮም ከፍተኛ ወታደራዊ እንቅስቃሴ አለም ነው ያለው። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱ አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያ ስምምነት በሙሉ የሚያፈርሱ መሆናቸውን እንደሚያምንም ይናገራል። ይህንን ተከትሎ የፌደራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖችን ሲያንዣብቡ ሰንብተዋል። ይህ ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲልም ለቢቢሲ ተናግሯል። በማዕከላዊ ዞን የሚኖረው አርሶ አደር ካህሳይ ደግሞ ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበትም ይናገራል። ይህም ተመልሰን ወደ ጦርነት እንገባ ይሆነ የሚል ፍርሃት ማሳድሮብኛል። ከዚህ በፊት ያለው አሰቃቂ ነው። በሰው እድሜ ማየት የሚገባንን አይተናል። ይህ አልፎ የተገኘው አንጻራዊ ሰላም ህብረተሰቡ ተስፋ እንዲኖረው አድርጎ ነበርም ብሏል። ቢቢሲ ከክልሉ ዋና ከተማ መቀለ ያነጋገራቸው ነዋሪዎች የከተማዋ እንቅስቃሴ የተለመደው አይነት ቢሆንም የስሜት መረበሹ እንዳለም ግን ይናገራሉ። ስማ እንዳይጠቀስ የጠቀሰች አንድ የከተማዋ ነዋሪ አንድም ደስ የሚል ነገር የለም፣ ገበያው ዋጋ ጨምሯል፣ ሰውን ፊቱ ላይ ጭንቅ ብቻ ነው የሚነበበው። ይህ ሁኔታ ደግሞ መውጫና መግቢያ ወደ ሌለው ከበባ እንዳስገባን ነው የሚስተዋለውም ብላለች። ሃዱሽ የተባለ ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚወያየው ሁኔታ የሚገልጹበት መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት አለው። ለማፋሳሹ የሁለት አመት ጦርነት ፍርሃት እንዳለቀቀው የሚናገረው ወጣቱ በሰላም እጦት ምክንያት መስራት አልቻልኩም። አሁን ያለውን ሁኔታ ሳይበጣ ማዝኛለሁ አለሁም ብሏል። በከበባው ወቅት ብዙ ነገር አሳልፈናል። ረሃብ፣ ጥማት፣ የካድሬዎች ጉትጎታ አሳልፈናል። ተመልሰን ወደዚያ ልንገባ ነው ወይ በሚልም እሰጋለሁም ሲል መልክቱን አስተላልፈዋል። በበርካታ የክልሉ አካባቢዎች የሚገኙ ነዋሪዎች ካካያ አካባቢያቸው ወጥተው ወደ አዲስ አበባና አንዳንዶቹም ወደ መካከለኛው ምስራቅ ለስደት ማምራታቸውንም ይናገራል። የክልሉ የፖለቲካ አመራሮች ይህ ሁሉ ስጋት እንዲጨምር አድርገዋልን? በሚል ይወቅሳቸዋል አስተያየት ሰጩ። በምንም ሁኔታ ክልሉ አሁንም የጦር አውድማ መሆን የለበትም ይላል። የህወሓት አመራሮች አለመግባባት በትግራይ ለሁለት አመታት የተካሄደው ደም አፋሳሽ ጦርነት ደቡብ አፍሪካ ፕሪቶሪያ ላይ በተፈረመ ስምምነት ተቋጭቶ በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ህወሓት ፕሬዚዳንቱን ለመቀየር ለፌዴራል መንግስት ተደጋጋሚ ጥያቄ ሲያቀርብም ቆይቷል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩና በምክትል ሊቀመንበሩ በሚመራው ቡድኖ ሎ ሲካሰስ መቆየቱም ይታወሳል። አወዛጋቢ የነበረው የህወሓት አስራ አራተኛ ጉባኤ በምርጫ ቦርድና ጥቂት በማይባሉ የድርጅቱ አመራሮች እውቅና ያልተሰጠው ሲሆን በአመራሮችና በአባላት መካከልም ተለተፈጠረ መከፋፈልም ምክንያቱ ሆኗል ይባላል። የትግራይ ክልሎች ወታደራዊ አዛዦች ባለፈው ዓመት ነሐሴ ወር ለተካሄደው የህወሓት 14ኛ ጉባኤ እውቅና በመስጠት በጉባኤው ውሳኔ መሰረት የጊዜያዊ አስተዳደሩ የአመራሮች ለውጥ እንዲደረግም ጥሪ አቅርበዋል። አቶ ጌታቸው እና ዶክተር ደብረጽዮን የሚመሩት የህወሓት ቡድኖች ግንኙነት ሻክሮ ባለፉት ወራት ከፍተኛ ውዝግብ ውስጥ የቆዩ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚም ጥያቄ ሲያቀርብ ነበር። ሁለቱ ወገኖች ባለፈው ህዳር ከጠቅላይ ሚኒስቴር አብይ ጋር ባደረጉት ውይይት ይኸው ጥያቄ ተነስቶ በክልሉ ምርጫ ተካሂዶ መደበኛ አስተዳደር እስኪቋቋም ድረስ ጊዜያዊ አስተዳደሩ በስራ ላይ እንደሚቆየም ጠቅላይ ሚኒስቴሩ መግለጹ ይታወሳል። የህወሓት ህጋዊነት ጉዳይ መቋጫ ካለማግኘቱ ባሻገር ባለፈው የካቲት ወር የኢትዮጵያ ምርጫ ቦርድ በደብረ ጽዮን የሚመራው የህወሓት ክንፍ ለሚቀጥሉት ሶስት ወራት ማንኛውም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ማገዱም ይታወሳል። ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አስታውቃለች። ካምፓላ በደቡብ ሱዳን የእርስ በርስ ጦርነት ለሳልቫኪር ድጋፍ መስጠቷም ይነገራል። በዚህም ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳንም አስታውቃለች። የሀገሪቱ ጦር ዋና አዛዥ የሙሆዚ ካይናር ጓባ ወደ ጁባ የተላኩት ልዩ ኃይሎች ፕሬዚዳንት ሳልቫኪር ማያርዲን ይጠብቃሉም የተባለው የፕሬዚዳንት ኪርና የምክትላቸው ሬክ ማቻር ውጥረት ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚል ስጋትም አይለዋል። የኡጋንዳው ፕሬዚዳንት ዩኤን ሙሴቨኒ ልጅ ጀነራል ካይነሩ ጋባ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ መላው የደቡብ ሱዳን ግዛት እንደ ራሳችን ቆጥረን እንጠባበቃለንም ነው ያሉት። ቢሆንም ግን የደቡብ ሱዳን መንግስት ግን እስካሁን ጀነራሉ ስለሰነዘሩት ሀሳብ ማብራሪያ አልሰጠችም ብለዋል ቢቢሲ በዘገባው። የደቡብ ሱዳን ጦር ምክትል አዛዥና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች በቁጥጥር ስር መዋላቸውም ይታወሳል። በቁጥጥር ስር የዋሉት ባለስልጣናት ማቻር በፈረንጆቹ 2013 ከኪር ጋር ሲዋጉ ለማቻር ድጋፍም ሰጥተዋል። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነቱ መጣሱን ያመለክታል የሚሉ ተቃዋሚ ፓርቲዎች በፍጥነት ተፈተው ውጥረቱ ካልረገበ ዳግን ጦርነት ሊቀሰቀስ እንደሚችልም እየተናገሩ ነው። አንደኛው ሚኒስቴር ተቃውሞ ሲበዛ ከእስር መለቀቃቸውም ነው የተገለጸው። ይሁን እንጂ በላይኛው ናይል ግዛት የመንግስት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር በተኩስ ልውውጥ ማድረጋቸውን ከጁባ የሚወጡ ዘገባዎችም ያመላክታሉ። የኪርና ማቻር የስልጣን ሽኩቻ አዲሷን ሀገር ወደ እርስ በርስ ጦርነት በመክተት ከአራት መቶ ሺህ በላይ ሰዎች ህይወት መቅጠፉንም የሚታወስ ነው እንጂ ሁለቱ ተፋላሚዎች በ2018 ስልጣን ለመጋራት ተስማምተው ጦርነቱ ቢቆምም ምርጫ አልተካሄደም። ታጣቂዎችን በሀገሪቱ ጦር ውስጥ የማዋሃድና ህገ መንግስቱን የማሻሻል ጉዳዮችን ግን በስምምነቱ መሰረት ተፈጻሚም አልሆኑም። በዶናልድ ትራምፕ በአለሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። ባለፀጎቹ ከጥር ወር ጀምሮ ከፍተኛ ኪሳራ እንደደረሰባቸውም ነው የተገለጸው። በዶናልድ ትራምፕ በአለሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተብሏል። የሪፐብሊካኑ እጩ ዶናልድ ትራምፕ ባሳለፍነው ነው ህዳር ወር ላይ የተካሄደው ፕሬዚዳንታዊ ምርጫ ማሸነፋቸውም ይታወሳል። ይህን ተከትሎ ጥር ወር ላይ ዶናልድ ትራምፕ አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው ወዳጆቻቸው የሀገራት መሪዎችና ባለጸጎች በተገኙበትም በይፋ በዓለ ሲመታቸውንም ተከብሯል። በዚህ በዓል ላይ የተገኙ የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነም ብሉበርግ ዘግቧል። እንደ ዘገባው ከሆነ የፕሬዝዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኤለን መስክ ብቻ ባለፉት ሁለት ወራት ውስጥ ብቻ 148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም በአማዞንና የዋሽንግተን ፖስት ጋዜጣ ቤቱ ጄፍ ቤዞስ 29 ቢሊዮን ዶላር እንደከሰረም ተገልጿል። የአልፋቤቱ ሰርጌ ብሪን 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከምበር አምስት ቢሊዮን ዶላር እንዲሁም ፈረንሳዊው የፋሽን ኢንዱስትሪ ባለቤት አንድ አርናልት ደግሞ አምስት ቢሊዮን ዶላር መክሰራቸውን ዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የአንድ ነጥብ አራት ትሪሊዮን ዶላር ኪሳራ ደርሶባቸዋል ነው የተባለው። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዚዳንት ትራምፕ አስተዳደር አዳዲስ እርምጃዎች ከሀገራት ጋር የሚገቡት የንግድ እና ቀረጥ ውሳኔዎች እና የተወሰኑት ባለጸጎች ከአስተዳደሩ ጋር ጥቅ ቁርኝት አድርገዋል መባሉ ዋነኛ እንደሆነም ነው የተገለጸው። የሩሲያው ጊዜያዊ ፕሬዝዳንት በኩርድ ከሚመራው ኤስዲኤፍ ጋር ኃይላቸውን ለማዋሃር ተስማሙ። ስምምነቱ በኤስዲኤፍ ቁጥጥር ስር የነበሩት ቦታዎች በደማስቆ አስተዳደር ስር እንዲካተቱም ያስችላል ነው የተባለው። በኩርድ የሚመራውና በአሜሪካ የሚደገፈው በነዳጅ ሀብት የበለጸገውን አብዛኛውን የሰሜን ምስራቅ ሶሪያን የተቆጣጠረው የሶሪያ ዲሞክራሲያዊ አካባቢ ኃይሎች ወይም ደግሞ ኤስዲኤፍ የሶሪያን አዲስ ተቋማት ለመቀላቀል በትላንትናው ዕለት ከደማስቆ መንግስት ጋር ስምምነት ላይ መድረሱን ሮይተርስ የሶሪያን ፕሬዚዳንት ጽህፈት ቤት ጠቅሶ ዘግቦታል። የጊዜያዊ አስተዳደሩ ፕሬዚዳንት አህመድ አልሻራ እና የኤስዲኤፍ አዛዥ ማጅሎም አብዲ የኤስዲኤፍ የሲቪልና ወታደራዊ ተቋማትን ከሀገሪቱ ተቋማት ጋር የሚያዋህደውን ስምምነት ሲፈራረሙ የሚያሳይ ፎቶም ተለቋል። ስምምነቱ በቁጥር አነስተኛ የሆኑት የቀድሞ ሶሪያ በሽር አል አሳድ ወገን የሆኑ የአላውቴ ጎሳዎች ከአዲሱ የሶሪያ ጦር ጋር ግጭት ውስጥ በገቡበት ወቅት የተፈጸመው ነው። አልሻራ በትላንትናው እለት ግጭቱ ከአስራ አራት ዓመታት ጦርነት በኋላ ሶሪያን አንድ የማድረግ ጥረት ችግር ውስጥ የከተተ ነውም ብሏል። ባለፈው ታህሳስ ወር በአህመድ አልሻራ የሚመሩ አማፂ ቡድኖች የአላዊቴ ጎሳ አባል የሆነውን በሽር አላሳድን ከስልጣን በማስወገድ ወደ ሩሲያ እንዲሸሽም አድርገውታል። ስምምነቱ በኤስዲኤፍ ቁጥጥር ስር የነበሩትን የድንበር ማቋረጫዎች፣ የኤርፖርቶችን፣ በምስራቅ ሶሪያ የሚገኙት የጋዛንና የነዳጅ ቦታዎችን በደማስቆ አስተዳደር ስር እንዲካተቱም ያስችላል። አብዲ ስምምነት ከተፈረመ በኋላ በኤክስ ገጹ ለመጀመሪያ ጊዜ በሰጠው አስተያየትም ስምምነቱ አዲስን ቶሪያን ለመገንባት እውነተኛ አጋጣሚ ነውም ብለዋል። አብዲ አክሎም ኤስዲኤፍ የሶሪያ ህዝብ ለፍትህና መረጋጋት ያለው ጉጉት እንዲሳካ በዚህ ወሳኝ ወቅት ከሶሪያ አስተዳደር ጋር እየሰራ እንደሚገኝም ነው የገለጹት። ስምምነቱ ተግባራዊ የሚሆነው በዓመቱ መጨረሻ ነው። ነገር ግን ስምምነቱ እስካሁን በነበረው ንግግር አጨቃጫቂ የነበረው የኤስዲኤፍ ወታደራዊ ዘመቻዎችን ወደ ሶሪያ መከላከያ ሚኒስቴር የማስገባት ጉዳይ በተመለከተ በግልጽ ያስቀመጠው ነገር የለም። ከዚህም ጋር በተያያዘ በስምምነቱ መሰረት ኤስዲኤፍ የአሳድ ታማኞችን ለመዋጋት ቃል ገብቷል። ደማስቆን የተቆጣጠረው አዲሱ አስተዳደር በምዕራብ ሶሪያ ህዝባዊ አመፅ በመቀስቀስ የአሳዳ ታማኞችንም ከሷል። የመንግስት ጦር አመፁን በቁጥጥር ስር ለማዋል ጥረት በሚያደርግበት ወቅት ከባለፈው ሐሙስ ጀምሮ ባላዊ ቴ መንደር በመቶዎች የሚቆጠሩ ንጹሐን መገደላቸውን ሪተርስ ዋር ሞኒተርን ጠቅሶ ዘግቧል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተፈጽሟል የተባለውን ግድያም አውግዘዋል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድናቸው ዘገባዎች እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳስረሱ እያልኩ እኔ ከወዲሁ ተሰናበትኩ። ሰላም በያላችሁበት ለእናንተ